አሳዛኝ ሰበር ዜና አቶ ኪዳኔ እራሱን በሲማጎ አንቆ ገደለ እራሱን አጠፋ ልጄ ከዚህ በኋላ ይቅር በይኝ ብዙ በድዬሻለሁ ብዙ አሰቃይቼሻለሁ ከዚህ በኋላ ግን ይበቃኛል ብሎ የዝችን ዓለም ሕይወት ተሰናበታት ወይዘሮ አለሜ ወይዘሮ አለሜ፣ ልጅቷን ያደረገቻት ነገር እጅጉን አንገብግቦ አቃጥሎ ጣላት። አቤል አቤላ፣ የዚህ ሁሉ መንስኤ አንች ነሽ አይደለም? ልዕልትን መድኃኒት እንድትወስድ ያደረግሽው አንች ነሽ ወይ ብሎ ሲላት ፍጥጥ ብላ ቀረች። አታፍጭብኝ ወይዘሮ አልማዝ ትሰምኛለሽ፣ አንቺ ነሽ የዙ ሁሉ መንስኤና ይሄን ቤት በአንድ እግሩ የምታቆዩ ቆይ። አንቺ ምን አይነት ክፋትና ምን አይነት አረመኔነት ነው? ምን አይነት ጭካኔ ነው እንደዚህ የምታደርጊው? እንዴት በገዛ ልጅሽ ላይ ብሎ አፋጠጣት። ልዕልቴ ከዚህ በኋላ እናቴ አይደለሽም፣ እንዳንቺ አይነት እናት የለኝም። እንዴት ነው አን እናት የገዛ ልጇን የልጅ ልጅ የምትገለው ምን አይነት ቱ አረመኔና ጨካኝነሽ? ብላ ፊት ለፊት አፋጠጠቻት። እኔ ኮ እውነት ለመናገር ይቅርታ፣ አንቺ ኮ ላንቺ ብዬ ሳይሆን መድሃኒቱን ላንቺ አይደለም እኮ መድኃኒቱን ለማኪ ነበረ፣ ነገር ግን አንቺ ውሃውን እንድትጠጫዋለሽ ብዬ ላስብ እችላለሁኝ ብላ አለች። ትሰምኛለሽ? ማኪስ ብኮን ታዲያ በዚህ ልክ የህይወት ዋጋ የምትከፍለው ምንድን ነው? እስኪ ነገርኝ። አንቺ በቃ ከዚህ ከቤት ውጭ ሌላ ምንም ህልም የለሽም ማለት ነው? ታዲያ አንድ ቅንጣት ናት ወንድሟ ሞቶባታል አባቷ ያለው እስር ቤት ነው ምን አለ ምን ችግር አለው ከኛ ጋር ብትኖር እኔ ያልገባኝ ነገር እማዬ በዚህ ልክ ክፋትና አረመኔነት ከየት ነው የተማርሽው ቢያንስ አባዬ እንኳ ገንዘብ ከማጥፋት ውጭ በሌላው ህይወቱ በጣም ሚስኪንና የወህሩ ህሩ ነው አንቺ ግን በጣም አረመኔና ጨካኝነሽ እንኳን ደስ ያለሽ ከዚህ በኋላ ልጅ መውለድ አልችልልሽም ብላ እናቷን ፍጥጥ አደረገቻት እናቷ እባክሽን ይቅርታ አድርግልኝ ልዕልቴ እባክሽ ብላ ብትላትም፣ ከዚህ በኋላ እኔ ሌላ ልዕልት ነኝ። እናም የድሮዋን ልዕልት ያቺ ምስኪኗንና የአስራ ምናምን ዓመቷን ልጅ እንድታይ አልፈልግም። እኔ ከዚህ በኋላ ማንም ነኝ እና ምን እንደማደርግ ደግሞ ጠብቂኝ፣ ብላ ወደ አውሬነት ተቀየረች። ልዕልቴ ይህንን እየተመለከተው አቤል ቆይ እኔ ምልሽ ማኪ ብሎ ሲላት፣ ወይዬ ቆይ፣ ደግሞ ምን አመጣ? ብቻ ምን እያሰብክ ነው? እኔ እኮ አንድ ነገር በጣም ግራ ገብቶኛል። ማለቴ ልዕልት በዚህ ልክ እንዴት ልጇን ልትገል ትሞክራለች? በዛ ላይ እሺ ልጇን ለመግደል እንኳ ሞከረችና አሰበች እንበል። ከዛ በኋላ ግን ለምንድን ነው እንደዚህ በጸጸትና እንደዚህ ያዙ ይልቀቁኝ የምትለው? አይ እኔ እንኳ እንደዚህ አይመስለኝም። ሰላም ውድና የተከበራችሁ የህያ ቤቲ ቤተሰቦቼ እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን። ሰላም ነይ ደህና ነይ። ለዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች፣ ሼር እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጉብ ጉብ አድርጉልኝ። እጅግ አስተማሪውና አጓጊው የአባት እዳ ድራማ እንደቀጠለ ይገኛል። የወይዘሮ አልማዝ ክፋትና አረመኔነት እንደቀጠለ ይገኛል። እናም እማኬ የምትወስድበት ውሃ ውስጥ ማኬ ሁሉንም ነገር ካቀራረበች በኋላ እውሃ ውስጥ መድኃኒት ጨመረችበት። ከዛ ወይዘሮ አልማዝ ቁጭ ብላ እየተደሰተች በቃ ዛሬ ሁሉም ነገር ያበቃል። ማኪም ከዚህ ዓለም ትሰናበትና ይሄ ቤት በገዛ ስሜ ይሆናል። ያ ሰውዬ እንደሆነ በፍጹም ከእስር ቤት የሚወጣ አይመስለኝም። እስር ቤት እዛው በስብሶ ይሞታታል። ስለዚህ እኔና ልጄ እንዲሁም ባለቤቴ በነፃነት ይሄንን ቤት ወርሰን እንቀመጣለን እያለች ዝም ብላ በደስታ ተሞላች። ከዛም በኋላ ምን ሆነሽ ነው? አላት አቶ ኪዳኔ። ዛሬ ደግሞ ፍልቅልቅልቅ ብለሽ ልክ እንደ ሕፃን ልጅ ሆነሻል፣ በሰላም ነው? ብሎ ሲጠይቃት ምን ማለት ፈልገህ ነው? ዶልፍሮኛ አይደለሽም እያልከኝ ነው እንዴ? ደስተኛ አይደለሽም ሁልጊዜ ማለት ፈልገህ ነው እንዴ? ምን ልበል ታዲያ? አዎና፣ አንቺ የእውነት ሁሌ እንድትጨቃጨቅሽ እንዲሁም ደግሞ ፊትሽን እንድጣልሹ ነው። ዛሬ ግን እጅጉን ደስ ብሎች ሳይታዲያ መጠየቁ ምን ክፋት አለው? ብሎ ሲላት አይ እሱ ምንም ክፋት የለውም። ኪዳኔ እንግዲህ ተወኝ ብያለሁኝ፣ ተወኝ እያለች መገላመጧን ቀጠለችበት። በሌላ በኩል ማኪዬ መድኃኒቱን ለመውሰድ ወደ ክፍሏ ከገባች በኋላ መድኃኒቱን በእጇ እንደያዘችው እንዳጋጣሚ ልዕልት መጣ። ልዕልቴ ስትመጣ፣ እንዴ ልዕልቴ እንኳን ደህና መጣሽ ብላ ስትላት፣ ማኪ ደህና ነሽ ማኪ? ቆይ ግን እስካሁን ድረስ እየታምሽተሽ ነው እንዴ? ምነው ተቆጣጣሪ ሆንሽ እንዴ? አረ፣ እንደዛ ማለት አይደለም። ለማንኛውም ዛሬ ሆስፒታል ነበረ። የወንድምሽ ልጅ በጣም ደህና ነው። ውይ ልዕልትዬ፣ ቀጠሮሽ እኮ ዛሬ መሆኑን ባስታውስ ኖሮ አብሬሽ ይዤሽ ሄድ ነበር፣ ይዘሽኝ ትሄጂ ነበር ብላ አለቻት። አይ ምን ማለት ነው። አይ ሁሌ ታዲያ እንደ ህፃን ልጅ እኔ ሰው እያንጠለጠልኩ ከምሄድ ብዬ ነዋ። ምን ችግር አለው ታዲያ አብሬሽ ብሄድ ይሄ ክፋት አለው እንዴ? ኖ እንደዛ ማለት ሳይሆን፣ ብቻ ግን አሪፍ ነው። በቃ ለመውለድ ተስማማሽ ማለት ነው አዎና፣ በቃ ከዚህ በኋላ በልጅ ደስተኛ እሆናለሁኝ እናም ህይወቴን አስተካከላለሁኝ ብላ ለማንኛውም፣ አንጭ ውሃውን ልጠጣው ብላ ግጥም አደረገችው። አረተኝ፣ ቆይ ለምንድን ነው? እኔ እኮ መድኃኒት ለወስድበት ነበር፣ ሰዓት ያልፋል እንዴ፣ ተነሽና ምጫ ብላ መገላመት ስታበዛሽ፣ ሽ በቃ አትቆጭ፣ ልድ ሂጅ፣ ያመጣለሁኝ ብላ ማኪ የሂዳ አምጥታ በንጹህ ውሃ መድኃኒቷን ቃመች። በሌላ በኩል ኪዳኔና ወይዘሮ አልማዝ ቁጭ ብለው አዎ፣ እንደገና ደግሞ አቤላም ቁጭ ብሎ ስልክ እየጎረጎረ ነበር። ከዛ ማኪ ስትመጣ ድንግጥ አለች። አይን አይኗ ማየት ቀጠለች። ከዛም በኋላ እንዴት አመሻችሁ አባዬ፣ እማዬ ብላ ስትል፣ ደህና ነን፣ መድኃኒት ሽኗትሽ እንዳትረሹ ብዬ ነው አዋትኩኝ። እዚህ እኮ ስንጫወት ቆይተን፣ ከልዕልት ጋር ምን ልዕልት መታለች? እንደው መታለች፣ ምናልባት ደክሟት ተኝታ እንደው እንጂ፣ አሁን እኮ ከእሷ ጋር ነበርኩኝ ብላ ስትል፣ እሺ እንደዛ ከሆነ እኔ መተኛት አለብኝ ልጆች ብሎ አቶ ኪዳኔ ወደ ምኝታው ሄደ። እዛ እንግዲህ ልዕልት እየተሰቃየች ባለበት ሰዓት አምላኪ ሆይ ምንድን ነው የእውነት ልጅ የላጣው ነው ማለት ነው። ምን አይነት ጉድ ነው? ምን አይነት ጉድ ነው? እያለች ብቻዋል መጨነቅ አበዛች። ማኪና አቤል ስልካቸውን እየተያዩ መሳቅ ጀመሩ። ቆይች ይች ልጅ መድኃኒቱን አልወሰደችውም እንዴ? ደግሞ ሴሸጠልኝ ሰውዬ እያጭበረበረኝ ነው ማለት ነው። ገንዘቤን በከንቱ ነው ማለት ነው ያባከንኩት? ቆይ ታዲያ መድኃኒቱ እንዴት እያለች ዝም ብላ ማሰብና ማብሰልሰል ጀመረች። አቤላ ምን ነው ወይዘሮ አልማዝ የተጨናቅሽ ተጨነክሽ ና ያሰብሽ ትመስላለች ደስታ ሽኮ ጠፋ በቅጽበት ምን አሁና ምን ላድርግብለሽ ነው ቅድም ስትስቂ ስትጫወች ነበር አሁን ደግሞ በጣም ተቀያየርሽ ብዬ ነው ወይ ጉድ አንተ ልጅ ግን እኔም ብልህ የሰውን ውስጥ አነባለሁ ማለት አበዛ ሀሳብ ምን ላርግ ታዲያ እንግዲህ የተሰማኝን ነው ቆይህ ክፋት አለው እንዴ የተሰማኝን መናገር አያይ እሱማ ጥፋት የለብህም ነገር ግን በዚህ ልክ አውቃለሁ አውቃለሁ ማለት አንድ ቀን ያስበልሃል ብዬ ነው። ኦኬ እንደዛ ከሆነ ዝም እላለሁኝ ብሎ ዝም አለ አቤላ። ከዛ ልዕልትን እንግዲህ ያዩት ቤተሰቦቿ አፋፍሰው ወደ ሆስፒታል ወሰዷት። እናም ዶክተሮቹ በጣም አዘኑ። እንደውም የዚህን መድኃኒት የሸጠውን የፋርማሲ እናዘጋዋለን። እያንዳንዱ ነገር ምርመራ ይካሄዳል። ምክንያቱም ልዕልት የወሰደችው መድኃኒት እጅግ ከባድና እንዲሁም የሰው ህይወት የሚቀጽፍ ነው። እድለኛ ስለሆነች ልዕልት ራሷ ዳነች፣ ልጇን ግን አጣች ብላ ስትነግራት እጅጉ እንደነገጠችው ዘሩ አልማዝ፣ ምን ልጄን የገደልኳት እኔ ነኝ፣ ልጄን የገደልኳት እኔ ነኝ ስትል አቶ ኪዳኔ ደግሞ እኔ ነኝ ልጄን የገደልኳት ከበፊትም ብሯን ብቆጣጠርላት እዛ አይነት ህይወት ውስጥ አትገባም ነበር እያለ ራሱን መውቀስ ቀጠለ። ከዛ ከሆስፒታል መልስ እማዬ ነይ ቶሎ ምንድን ነው ያደረግሽው? እያንዳንዱ ነገር ሆስፒታል ሰምቼሻለሁኝ እንዴት አድርገሽ ነው እኔን የገደልሽኝ ብላ ስትላት፣ ይቅርታ ልጄ፣ ምክንያቱም አንቺ መሆንሽን የእውነት አንቺ እንደምትጠጪው አላውቅም ነበር። ነገር ግን ማኬ ጠጥታ ቤቱን ለራሳችን እንድናረገው ፈልጌ ነበር። ምን እና ታዲያ አሁን ደስ አለሽ አሁን የልጅ ልጅሽን አጣሽ ለነገሩ አንቺ ስለ ልጅ ሆነ ስለምን ምን ታውቂያለሽ አንቺም ሆንሽ አባዬ ከዚህ በኋላ የእኔ ቤተሰቦች አይደላችሁም እኔ ልዕልት በጣም ተቀይሬያለሁ ብላ እናቷን አባረረቻት ከዛ ማኪ ደግሞ ይሄ ውሃውን አምጥቼልሻለሁ ብላ ስትላት ምን አልፈልግም ነው የምልሽ አልፈልግም ይሄን ውሃ ወደዛ ርቅልኝ ብላ ተቆጣች እንዴ ለምን ትቆጫለሽ እኔ እኮ ጠማኝ አምጭልኝ አላች። ታዲያ አሁን ደሞ አልጠማኝማ። እሺ በቃ አይደብርሽ አትቆጭ፣ ብላ ማኪዬ ዝም ብላ ሄደች። አቶ ኪዳኔ ለአቤላ ሁሉንም ነገር ነገረው። ገና ልጄ አስራ ስድስት ዓመት ሆና ነበረ እሰው ሀገር ሄደችው። እናም እየሰራች እየላከች ቤት ተሰራ ሁሉም ነገር ኖረን ብቻ ምን ልበልህ። ነገር ግን ልጄ ደግሞ ደከማትና ወደ ሀገሬ እገባለሁኝ ቤት ያላት መስሏት ገንዘብ ያላት መስሏት፣ ያው ድንገት መጣች። እሺ፣ ከዛስ? ከዛማ እኔ ግን ከዛ በፊት ሁሉንም ነገር በቁማር አስበልቻው ነበር። ቤቱንም ሳይቀር አስይዣው ነበረ በዳ እና፣ በቃ እንደ መጣች ነገሮች ሁሉ ድብልቅልቅ ሲሉባት፣ ይሄ ደግሞ የማኪ አባት ከልጃችን ጋር እናዳድር ብሎ ሲለኝ ከልጁ ጋር አዳደርኳት። አየህ ልጁም ትንሽ ሳይቆይ ሞተ። የአባት እዳ ለልጅ ይባል የለም? ስለዚህ አባትዮ ክፉና ረመኔ ቢሆን የእሱን ክፉና ረመኔ በጣም ንጹሕና ሚስኪን ልጅ ልጁ ነው የከፈለው እዳውን ብሎ ሲለው በቃ ይዞ አንተ እኮ ታዲያ አሁን ነገሮችን ለማስተካከል እየሞከርክ አይደል? እንዲያ አቶ ኪዳኔ፣ ቆይ ለምንድን ነው በዚህ ልክ ራስን የምታስጨንቀው? ማለቴ እየጣርክ ነው ህይወትን እንዳዲስ ለመጀመር ልጆችን፣ ባለቤትን ለማስደሰት እየጣርክ አይደለም? አይ አይ፣ ልጄ፣ ይሄ ትክክል አይደለም፣ ይሄ ትክክል አይደለም። አረ ተረጋጋ ተረጋጋ፣ ሲለው ገመዱን ይዞ ዝም ብሎ አስፓልቱን ነካው። አስፓልቱን ሲጨርስ ወደ ጫካ ገባና፣ በቃ ከዚህ በኋላ ልዕልቴ፣ አንቺ ሰላም የምታገኘው እኔ ስሞትልሽ ብቻ ነው። ምክንያቱም እኔ በህይወት እያለሁኝ በፍጹም አንቺ ደስተኛ ልትሆኜ አትቼ። አሁን ልጅሽ ሞተ። ማሕፀንሽም ደግሞ መሸከም አይችልም። ከዚህ በኋላ ልጅ አትወልጅም ብለውሻል። ስለዚህ እኔ ምን ልጠቅምሽና፣ ምን ላስተካክልልሽ፣ አብሬሽ ልኖር እችላለሁኝ? ይቅርታ ልጄ ብሎ በሲማጎ እራሱን አንቆ ገደለ። ሜላት፣ ወይዘሮ አልማዝ ወይዘሮ አልማዝ እና አቤላ ተፋጠጡ። አንቺ ነሽ አይደለ የልጅቷን መርዝ የሰጠሻት? ግን ደግሞ እንዴት ለልጅሽ ትሰጫለሽ? አይ፣ ይሄ ነገርማ ከጀርባው አንድ ነገር አለ። ማንን ለመግደል ስትሞክሪ ነው ልጅሽ የወሰደችው? አይ፣ የእናት የአባት ዕዳ ለልጅ እንደሚባለው የእናት ዕዳም ለልጅ ሆነ እንዴ? በጣም ታሳዝኛለሽ። ግን ልዕልት እኔያት በጣም ተሰባብራለች። ከዚህ በኋላ እንኳ እናት የምታደርግሽ አይመስለኝም ብሎ ሲላት ቅስሟ ስብር አለ። ወደ ህያ ቤተሰቦች የዛሬው የአባት እዳ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ። ላይክ ሼር ሰብሰብ